ቀጥል ቲንክ ይቀጥላል ብ ያስባል። ሌላው ዲስሽን አይኖ ከስር ኮመንት እያየው ነው። እና ወደ ዋናው ቶፒክ እንግባ ወደ ዋና ቶክ እንግባ የሚለው ነገር ስላለ ብዬ ነው። አይ ቲንክ፣ ሌላው ደግሞ ታይም ሊሚት ያስፈልጋል የሚል ነገር አለ። ታይም ሊሚቱን ደግሞ አይ ቲንክ በምን መልኩ እንደሆነ አላቅም። ዶክተር አበበ ታይም ሊሚት ታስቀምጥልን እና ዲስከሽኑ ይጀምራል ማለት ነው። እሺ፣ እሺ ዶክተር እናመሰግናለን። እንደተባለው ታይም ሊሚቴሽን ግድል ሊሆን ነው አሁን ሰፋ ያለውን ጊዜ ለጂፒዎችና ለሬዚደንቶች ነው የምንሰጠው። ምናልባት በኔጌቲቭ ነገር እንዳንጀምር ለእኛም ጥሩ ተሞክሮ ይሆናል ብለን ስላሰብን ነው። እዚህ ጋ ስፔሻሊስቶችና እና ሰብ ስፔሻሊስቶች ራሳቸውን ተሞክሯቸውን እንዲያካፍሉ ያደረግ ነው። ስለዚህ ሰፋ ያለውን ጊዜ የእኛ ጊዜ ነው የሚሆነው ማለት ነው። በትዕግስት እንድትጠብቁን ይሁን ዶክተር። ዶክተር ሃይማኖት ራስን ግለጥና ወደዚህ እናመሰግናለን። ዶክተር ፍኖት እሺ፣ ሰላም ጤና ይስጥልን ሁላችሁንም ሐኪሞች እንደምናላችሁ። በቅድሚያ ዶክተር አብይን በዚህ ኢኒሽቲቭ ወይ ደግሞ ተነሳሽነት ላሳይህንና ና እንድንሰባሰብ ስላደረከን በቤትህ ከልብ አመሰግናለሁ። በመቀጠል ሌሎቻችሁም ያው ስታፎች ነን ማለት ይቻላል ጓደኞችህ ሀኪሞች እዚህ የተሰባሰባችሁ በሙሉ ላመሰግናችሁ ፈልጋለው። ሰ በመቀጠል የተወሰኑ ፖዘቲቭ ሳይዶችን የሪዚቴንሲ ማችንጉን ለመግለጽ ሞክር እና። በመቀጠል ደግሞ አንዳንድ ያሉት ኔጌቲቭ ነገሮችን ወይ ደግሞ ድክመቶችን ለመግለጽ እሞክራለው። ሶ ከመልካም ጎኑ ስነሳ ምንድነው ሬዚደንሲ ማቺንግ ከተጀመረ ጀምሮ መልካም ጎን አለው። አንደኛው ምንድነው በጣም በርካታ ሐኪሞችን በተለያየ ስፔሻሊቲ ፕሮግራም እንዲሳተፉ ወይ ደግሞ ምርጫ እንዲያደርጉ አድርጎ ከሃያ ሁለት በላይ የሆኑ ስፔሻሊቲ ፕሮግራሞችን በምርጫቸው ታካሚዎችን እንዲደርሱ ወይ ደግሞ እንዲያገለግሉ አግዟል ማለት ነው። ይሄ በጣም ትልቁ ትልቁ የሬዚደንሲ ማቺንግ መልካም ጎኑ ወይም ደግሞ ፖዘቲቭ ሳይድ ነው ብዬ ነው የምወስደው። ሶ ይሄ እንግዲህ አሁን ለዚህ ለመሰባሰባችን ምክንያት የሆነውን ዶክተር አብይን ጨምሮ ሌሎቹንም በጣም በርካታ ለሀገር የሚያገለግሉ የሚጠቅሙ ሀኪሞችን በማፍራቱ እኔ ደስታ ይሰማኛል በመጀመሪያ ደረጃ ማለት ነው ይህንን ካልኩ በኋላ ግን ምንድን ነው መናገር የምፈልገው ስጋት አለኝ ስጋቱ ምንድን ነው እንደነዚህ አይነት ሀኪሞች ብርቅና ድንቅ የሆኑ ባለሙያዎች ለስንት ሚሊዮን የሚደርሱ ሀኪሞች ፕሮዲውስ እንዲደረጉ ፕሮግራሙ ቀጣይነት እንዲኖረው በጣም ጥንቃቄ ማድረግ ያስፈልጋል። እኔ በተለይ በቅርብ ጊዜ የወጣውን ሪፖርት ሳይ በተለይ ቫካንት ፖዚሽኖቹን ከልብ አዝኛለሁ። ያዘንኩት ምንድን ነው ገና ከፍተኛ የሆነ ዴማንድ እንዳለ፣ ህብረተሰቡ ሀኪሞችን ይፈልጋል። በተለያዩ ስፔሻሊቲ ፕሮግራሞችን ያሉ ሀኪሞችን ይፈልጋል። በጣም ርቀት እየሄደ ህብረተሰቡ ይታከማል። ገና ከፍተኛ የሀኪም እጥረት አለ። በዛ ላይ ደግሞ ክፍት ቦታዎች እየተፈጠሩ ነው ማለት ነው። ስለዚህ በጣም ጥንቃቄ የሚያስፈልገው ነገር እና ትኩረት ይሻ ነገር ነው። ትኩረት ይሻል ብዬ ከገለጽኩ በኋላ በዋናነት እነዚህ ተግዳሮቶች ምንድናቸው ወይ ደግሞ ችግሮቹ ምንድናቸው ለማለት ለመግለጽ እሞክራለሁ። የመጀመሪያው የሐኪሞቹ በተለይም ደግሞ ከጠቅላላ ሐኪምነት ሬዚደንሲ ፕሮግራሙን ጆይን አድርገው ስፔሻላይዝ የሚያደርጉት ሐኪሞች የሚኖርባቸው ተግዳሮት ነው። ምናልባትም የኢኮኖሚያዊ ችግር፣ የከባቢ ሁኔታ ለመማር ማስተማሩ ጥሩ አለመሆን ትልቁን ድርሻ ይይዛል ብዬ ነው የማስበው። ስለዚህ ለእነዚህ ሐኪሞች በጣም ከፍተኛ የሆነ ትኩረት ሊሰጥ ይገባል። ምንድን ነው የተለያዩ ኢንሴንቲቮች ሊደረጉ ይችላሉ፣ ፖሊሲ ከመቀየር ጀምሮ ሊሆን ይችላል። ለእነዚህ ሐኪሞች ከፍተኛ ትኩረት መሰጠት መቻል አለበት ብዬ አስባለሁ። ስለዚህ እነዚህ ሐኪሞች ቀጣይ ወደውት ጓጉተው በሚፈልጉት ሙያ ለማገልገል እንዲችሉ ገፊ ምክንያት መኖር አለበት። ገፊ ምክንያት ሲባል አንደኛ እራሳቸውን ምንም አይነት የኢኮኖሚ ጫና ሳይኖርባቸው በትክክል ማገልገል እንዲችሉ የሚያስችል ኢንቫይሮመንት መፈጠር መቻል አለበት። ህዝባቸውን ለማገልገል ገና ከሕፃንነታቸው ጀምሮ ሐኪም እንደሚሆኑ ሲመኙ ያደጉትን ህልማቸውን እንዲኖሩ አስቻይ ሁኔታ መፈጠር መቻል አለበት ብዬ ነው ማምነው። እኔ እንደው ይሄ በጣም ትልቅ እድል ነው። እኛ እንዲ ተነጋግረን የተለያየ ሰጀስት ለማድረግ እድሉ ማግኘታችን ጥሩ ነገር ነው ብዬ ነው የማስበው ማለት ነው። ሶ ይህን ለማድረግ የአንበሳውን ድርሻ የሚወስደው ምናልባትም የጤና ጥበቃ ሚኒስትር ይሆናል የሚል ግምት አለኝ። በዋናነትም አጽንኦት ሰጥቼ ትኩረት ሰጥቼ መናገር የምችለው እዛኛው ጋ ነው። ምክንያቱም ይሄኛውን እድል እንድናገኝ ያረዳን ያገዘን ይሄ የሚኒስትር መስሪያ ቤት ተቋም ስለሆነ ከትምህርት ሚኒስትር ጋር በመተባበር በጣም ከፍተኛውን ስራ መሰራት አለበት። ለሬዚደንት ሐኪሞች ከመኖሪያ ቤት ጀምሮ የመጀመሪያው ትልቁን ድርሻ የሚይዘው ሐኪሞቹ በተለይ ትላልቅ ከተሞች ላይ እንደ አዲስ አበባ እንዲሁም እንደ ባህር ዳር ያሉ ቦታዎች ላይ ኛ የመኖሪያ ቦታ ወይ ደግሞ የመኖሪያ ቤት ክፍል እጥረት አለ። እነዚህ ሀኪሞች እንደገቡ የሚያስቡት ስለ ቤት ክራይ መሆን መቻል የለበትም። ነገሮቹ ተስተካክለው ትምህርታቸውን ብቻ እንዲከታተሉ የሚያስችል ኢንቫይሮንመንት መፈጠር መቻል አለበት። ይሄ በተቻለ መጠን ትኩረት መሰጠት አለበት ብዬ አስባለሁ። ሌላኛው የኢንቫይሮንመንቱን ስንመጣ ራሱ ተቋማቱ ለምሳሌ ዩኒቨርሲቲዎቹ የሚሰጡት ለሬዚደንሲ ተማሪዎች ግምት ክብር በጣም መስተካከል መቻል አለበት ብዬ አስባለሁ። ይሄ በተለይ በፊት ጀምሮ ያለው ሃይራርኪ ሬዚደንቶቹን በጣም ከፍተኛ ጫና የሚፈጥር ኢንቫይሮንመንት፣ በጣም ቶክሲክ የሆነ ኢንቫይሮንመንት መስተካከል መቻል አለበት። እናውቃለን 36 ሰዓት እንደሚሰራ፣ በተለይ ሬዚደንሲ እና ኢንተርንሽፕ ላይ በጣም ከፍተኛ የሆነ የስራ ጫና እንዳለ እናውቃለን። ከዛ ተጨማሪ ደግሞ ኢንቫይሮመንቱ በተለይ በጣም ከፍተኛ ተጽዕኖ ማድረግ መቻል የለበትም። ስለዚህ ኢንቫይሮመንቱ መስተካከል መቻል አለበት የሚል ግምት አለኝ። ስለዚህ እያንዳንዱ ዩኒቨርሲቲዎቹ ምቹ የሆነ ሁኔታ መፍጠር መቻል አለባቸው። በተለይ ለሬዚደንቶቹ በጣም ከፍተኛ የሆነ ቦታ መሰጠት መቻል አለበት ብዬ ነው የማስበው ኢንክሉዲንግ ሪስፔክት ከማድረግ ጀምሮ ከአስተማሪዎች፣ ከሲኒየር ሐኪሞች ጀምሮ ሪስፔክት መደረግ መቻል አለባቸው። ስለዚህ ምንድን ነው ይሄ በዋናነት ዲፓርትመንቱን እንዲወዱት ያደርጋል። በተለይ ረጅም ጊዜ ቆመው የሚያገለግሉ ሐኪሞች እንደ ቀዶ ጥገና፣ እንደ ማሕፀንና ጽንስ ስፔሻሊቲ ያሉት ሐኪሞች በጣም ከፍተኛ በርደን እንዳለ ይሰማኛል። ኢንክሉዲንግ ሌሎችንም ሜዲስንም እንደዚሁ ፔዲያትሪክስን ሁሉንም ስፔሻሊቲዎች ከፍተኛ በርደን እንዳለ ይሰማኛል። ሶ ያ ጫና አእምሯቸው ላይ ተጽዕኖ በማይፈጥር መንገድ በዋናነት ትኩረት ማድረግ ያለባቸው ትምህርታቸው ላይ እንዲሆን ኮንዲሲቭ ኢንቫይሮንመንት አስቻይ ኢንቫይሮንመንት እንዲኖር መሰራት መቻል አለበት ብዬ ነው የማስበው። ስለዚህ ይሄ ከእንትኑ ከሚማሩበት ተቋም የሚደረግ የአስቻይ ሁኔታ መኖር አለበት ብዬ ነው የማስበው። ሌላ ሶስተኛውና የመጨረሻው ደግሞ አስፈላጊ ነው ብዬ የማስበው ሐኪሞች ላይ ነው። እኛ ሐኪሞች ያው በአንድም በሌላም መንገድ እንደ እድልም ሆኖ ጥሩ እድለኛ ስለሆን ስለተመረጥን ነው ብዬ አስባለሁ ሕብረተሰቡን ለማገዝ በተለይም ደግሞ መንፈሳዊ እርካታ ልንለው እንችላለን እንደመታደል። ይሄ እጃችን ላይ ወድቋል እና ይሄንን እጃችን ላይ ያለን እድል በአግባቡ መጠቀም መቻል አለብን። በተለይ ተስፋ መቁረጥ፣ በተለይ ደግሞ ከሬዚደንሲ ማቺንግ ወደኋላ መቅረት፣ በቃ ኔጌቲቭን ነገር ብቻ አስቦ ጆይን ላለማድረግ መሞከር እኔ አግባብ ነው ብዬ አላስብም ምክንያቱም አሁን ባለንበት የኑሮ ደረጃ በጠቅላላ ሐኪምነት ብንቀጥል እና ማቻ አድርገን በሲኒየር ፕሮግራም ብንቀጥል፣ ወይ ደግሞ ሲኒየር ሆነን ብንቀጥል፣ እስከ ሰብ ስፔሻሊቲ ድረስ ብንቀጥል የትኛው ነው ሪስክ ቤኔፊት ያለው ብለን አናላይዝ ማድረግ መቻል አለብን ብዬ ነው የማስበው። በጣም ጥሩ ብዙ ኦፖርቹኒቲዎች አሉ፣ ኢንክሉዲንግ ኢንተርናሽናል ኦፖርቹኒቲዎች ሁሉ ማለት ነው። ስለዚህ እነዛ ሐኪሞች ስፔሻላይዝ ካላደረጉ ሰብስፔሻላይዝ ካላደረጉ ከወዲሁ ተስፋ ቆርጠው የሚቀሩ ከሆነ ብዙ ነገሮች ነው የሚበላሹት ማለት ነው። አንደኛ ካለንበት የኢኮኖሚ ሁኔታ መቼም ቢሆን ልንሻሻል አንችልም አሁን ባለንበት ሁኔታ ከሆነ ማለት ነው። ሁለተኛ ነገር የምንፈልገውንም ሕልም ልንኖር አንችልም እና ስለዚህ ሁላችንም ተስፋ መቁረጥ የለብንም ብዬ ነው የማስበው። ለሌሎቹ ዕድሉን ለመስጠትና ሀሳባቸውን ሸር እንዲያደርጉ ለማድረግ ያክል ያው በቅድሚያ ስሜን አላስተዋወቅኩም። ዶክተር ሃይማኖት ነው የምባለው፣ የምሰረው ባህር ዳር ጥበበ ግዮን ስፔሻላይዝድ ሆስፒታል ነው። እንደዚሁም ደግሞ ሀሌታ የህፃናት ስፔሻሊቲ የሚባል ክሊኒክ ውስጥ ሰራለው። እኔ ፎከስ ማድረግ የምፈልገው ችግሮች ላይ ቢሆን ብዬ ነው ማስበው። ውድ ሐኪሞች ያው እንግዲህ ጊዜያችሁን ሰውታችሁ አቴንሽን ሰጣችሁ ስለሰማችሁኝ አመሰግናለሁ። ቴንክዩ